አይጉድ አይጉድ ዓለም አንቺ ዓለም መሜ መከራ በዛብሽ አየውሽ በህልሜ እኔ ያለሁኝ እዚህ አንቺው ከየቱንሽ መፈለግ ቢደክመኝ ስቃይ ልበደርሽ እኔም ስከተልሽ አንቺም አንቺም መሮጥ መረጥሽ ተቀምጭ ሳጣሽ ከመንገድ ከዱሩ እዛው ትገኛለች እያሉ ሲያወሩ እኔም መሮጥ ጀመርኩ ቢገባኝ ምስጥሩ የተቀመጥ ኩበት ቢከዳኝ መሬቱ እናት እናት እናት አልኩኝ ጠራውሽ በስሜ። አቤት አቤት በይኝማ በዛብን ሰቀን በቀን በጨለማ አለም ብዬ ስቀር ተቀምጬ ባንቺ ጉዳቴን ሳላውቀው እዚህ ተቀምጬ። ለካ ተዛዝበናል። ምክንያት አታብዢ መፍትሔውን አምጬ ብዙ መልሶች አሉሽ ንገሪኝ በህልሜ የሰው ዘር በሙሉ እንዴት ቢኖር ይሻል? የበዛው ህመሜ ተባላን በመሬት ተባላን በዳቦ ተባላን ተባላን ተባላን ከማዶ መኖር ቢቸግረን የኑሯችን ነገር ሳር ቅጠል ተወዶ ተላለቅን በመላ በማይረባ ነገር ህመሜ ልነግርሽ ቢቸግረኝኔ የእናትነት ወጉን ላለመርሳትኔ እንዲሁ ልነግርሽ ተቀምጨ ባይኒ ሳስብሽ አድሬ ባትነግሪኝ የሆድሽን ቋጥሬ ስፈታሽ በብር ቀለሜ በሶስት ቀለማት አደረግኩሽ፣ አለም አረምን ይሻላል አረምን ይሻላል ደማምኖ ሲጨልም ዝናቡም ሲያባራ አቤት ምን ይሻላል ሁሉም ያስገርማል። ግዳሽን ስትወጪ ልጆችሽን ሰብስበሽ ቢሆንብኝ ዳ ለምንስ ልቀመጥ አለቁ ልጆችሽ። አየጉድ አየጉድ መሬቱ ነደደ ሳር ቅጠሉ ጮኸ፣ ሁሉ ተቀደደ፣ ሁሉ ተቀደደ። የሰው ልጅ ረክሶ ከዱር ከዱር ገደል ቀረ። የሰው ልጅ ተክለው መወደድ ይወዳል። አቤት አቤት አቤት አቤት አቤት ልበል እኔ የምከፍል አርግሽ፣ አንሺን በገደልሽ እኛ የምንነሳ እንሆን ከጎንሽ።